ታው እንጂ የባለ ትዳር መኝታ ቤት እኮ ዝም ብሎ አይገባም። ድንገት ሟት ሆነብኝ እኮ እና ታድያ ትጠራማለች። አቤል እባክሽ፣ እነሱ ምን ይላሉ? አዲስ ነገር ካለ እናሳውቃለን ነው የሚሉት። ለብትባልሹ ምንድን ነው? አቤል ርብቃ ርጉዝ ነች። ምን? ሰላም ሰላም፣ ውድ ቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ርፍርፍ ይበል። ለዚ ቻናል አዲስና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ርብቃ ክፍል ሀያ ይዤ መጥቻለሁ። ርብቃ እንግዲህ ታግታ ጨለማ ውስጥ ነው ያለችው። እባክህ እዩ አትቀልድ፣ ፍተኝ እባክህ ፍተኝ እያለች ስትማጸነዋለች። ማን እንደሆነ ፊት አይታይም ተሸፍኖ። እንደገና ስታወራ አቤል ምን ልታደርጉት ነው? እባካችሁ ምንም አታደርጉት እኔንም ፍቱኝ አለች። በምትማጠንበት ሰዓት ጨርቅ ያለብሳትና ይወጣል። እና ማሚቴ ሶፋ ላይ ቁጭ ብላ አየውም ሶፋ ላይ ቁጭ ብሎ ርብቃ ግን የት ሄዳ ነው እያለ ይጠይቃታል። እየው ክላሷ ነው ምትሆኑ፣ የት ሄዳለች ስትልም በቀን ይህጅል እያሴሉ ሰው ምኝታ ቤል ልትገባ ነው እንዴ አይቻልም፣ ራሷ ትመጣለች ስትልም ታስቀምጠዋለች። በዛ ሰዓት ዛ ሰራተኛ ትመጣና የዛሬን ረፍት የሰጠኝ ስትል ትጠይቃለች። ምንድነው አንቺ ሁሌ እንዳረፍሽ ነው ረፍት ምትጠይቂ፣ ምንድነው ሲላትም ማሚዜ ተው እንጂ አንተን አይደለም እኮ ያናገረች እኔን ነው። ስለዚህ ተዋስተልም ተራው። ስለዚህ እኔ በጣም የሌለ ናፍቀኛለች ፍቀድ ል ስትልም በቃ የግድ ዛሬ መሄድ እንዳለብሽ ትላት። አዎ የሌለ ናፍቀኛለች ስትላትም በቃ እሺ ምግብ ስሪልና ሂጅ ስትላት፣ አይ በጠዋት ስራርች ጨርሻለሁ ስትልም፣ በቃ አየሽ እንደምትሄድ ቀድማ አስባበት ነበረ ሲልም እዩ እንትን ይላታል። በቃ ከሰራሽ ሂጅ ሲልም ይጠይቃታል። አቤልም በእጁ ጌጣጌጥ ይዙም ይህ ምንድን ነው ርብቃ እያለች ጠይቃትም ያለውን ነገር በሙሉ ትነግረዋለች። አባቴ ለእናቴ ለመጀመሪያ ጊዜ ስጦታ እየሰጣት ነው። ስለዚህ ለናቴ የተሰጣት ብቸኛው ስጦታ ሳይሆን ይህን እናም እንግዲህ ሀሀብል አባቷ እና እናቷ በጣም እንደሚዋደድ እና አባቷ የሆነ ነገር ሲሆንም ያ ሀብል ከአንገታቸው እንደሚፈታ እናቷ ትነግራታለች። እናም ያን ማተብ ደግሞ እናቷ ስትሞት ለእሷ ስታስርላትም አባታ የሆነ ነገር ስትሆንም ያ ሀብል ከአንገቷ እንደሚፈታ ተነግረዋለች ማለት ነው። እናም ስለዚህ በዛ መሰረት ለባለቤቷ ማለትም ለአቤል ይህንን ሀብል ከአንገት እሰር ብላ ትሰጠዋለች። አይ ይሄ እንደዚህ ሊሆን አይችልም ሲልም፣ አይ ማሰር አለብህ ብላ ትጠይቀዋለች። እናም ያን ሀብል ከአንገቱ እያስረዋል። እናም ከአንገቱ አስሮት የሆነ ቦታ ሲሄድም፣ ያ ሀብል ተፈቶ ይወድቅበታል። ስለዚህ ያንን ነገር ያለችውን ነገር እያስታውስና በቃ የሆነ ነገር ሁናለች ማለት ነው ብሎ እሱም ስልክ ሲሞካክር ደግሞ ደጋግሞ ሲሞክር ስልኩ አንተን አለለት ይላል። ከዛም አሁን ደግሞ ሲሞክር እዩ ስልኩን ያነሰዋል። አቤልም ደውሎ ለእዩ ርብቃን አገናኝ ሲለው ርብቃ ቆይ እስኪ ብሎም ሲፈልግ ርብቃ ቤት ውስጥ የለችም፣ ከታት ጀምሮ ቤት ውስጥ የለችም። እናም የት ሄዳ ነው በማለት ማሚቴን ይጠይቃታል። የት ሄዳ ነው? ወጣ ይሆናል ወይ ከጓደኛዋ ጋ ህዳ ይሆናን ትላለች ማሚቴም። እዛም አቤል ይመጣል እና የት ሄዳ ነው ሲልም እየቀለዳችሁ ቢ ነው እንዴ ሲልም የምን ቀልድ ነው የለሽም። ጓደኛዋ ጋር ደውል ሲልም የጓደኛዋ ስልክም አይሰራም። እንደገና እዩ ይደውላል። እዩም ለጓደኛዋ ይደውልና ርብቃ ከሷ ጋር እንዳለች ይጠይቃታል። ቀዩም ለርች ደውል እየወራት ባለበት ሰዓት ያቦታ አናፈቀሽም ወይ ሲል አቤል ምን ጥቃ አድርጎ ርች ርብቃና ይተሻታል ወይ ካንቺ ጋር አልመጣችም ሲላትም፣ ምን ማለት ነው እኔ ጋር አልመጣችም ዛሬ ጭራሽ አልተደወልም ስትል መልሳልታለች። እኔ እኮ አንቺ ጋር ትኖራለሽ ብዬ ነበረ ሲልም ይጠይቃታል። በቃሽ ዘምዶቿ ካሉት ሰዎች ጋር ጠያቂ ሲላትም፣ እሺ በቀቡርኬ ጋር ደውዬ እነግርሃለሁ ትለዋለች። እናም አይ እንዳልተደዋወሉና ለነገ እንደምትመጣ ነው እንጂ የነገረች ዛሬ የለችም ስትል ትነግረዋለች። በቃ ሻይዞ ተረጋጋ፣ ምንም አትሆንም ስትልም ትነግረዋለች። አዙ እንግዲህ ችግር ውስጥ ገብታለች፣ ምክንያቱም ያቺ ተንኮለኛ ልጅ ለርብቃን ልጅ እንድትገለባት ታዝዛታለች። እኔ ይብራብኝ ይህ ስራ ይቅርብኝ ስትላትም በቤቶቿ ታስፈራራታለች። ምን ልታደርጊ ነው ስትላት፣ አይ ቤተሰቦች በእኔ እጅ ውስጥ ናቸው ከፈለግሽ ውጭ ስትልም ጠይቀታለች። ችም ቤት ውስጥ ትመታለች። ሶስቶች ሆነው እንግዲህ እዩም አቤልም አሉ ና አታሟርትባት እያለ እዩ ይጠይቀዋል። ወይ ለፖሊስ እና መልክት እንዴት ስለም ግድል ለፖሊስ ለማመልከት 24 ሰዓት መሙላት አለበት ሲል ይጠይቃል። አይደና እንዳልሆነች ውስጤ ይነግረኛል እየተረበሸ ነው ይላል። እና ታዲያ ምን እናድርቅ እያሉ እንግዲህ ሶስቶች ተጨንቀዋል ማለት ነው። አቤል በጣም አሳዝነኝ! ይህን የወድ ባክሽን ውጭ አውቀሽ ከሆነ ውጭ አብሎ ኮ ደግሞ ከአንገት የተፈታ አሁን እንዴት እንደሞድሽ ተረዳሽ እያለ ይጠይቃል ማለት ነው። እባካችሁን ውሃ ስጠኝ፣ ልጅን ውሃ ጠምቶታል። እባካችሁ ውሃ ስጠኝ ስትልም ሪች ትማጸናለች። እናም በዛ መሀል ውሃ አምጥቶ ይሰጣታል። እንግዲህ ሀጋች እስካሁን ድረስ ማን እንደሆነ አልተገለጠም ማለት ነው። እኔኮ አውቃ ተደብቃ እንደሆነ ብዬ ነው ሲልም ለርሽ ነገርታል። አየ ርብቃ ይንታክል ሰዓት ውስጥ አትደበቅም፣ እንዲህ አታደርግም። ወይ ውጭ እንፈልጋት እንዴ ስትለውም አዎ ውጭ እንፈልጋት፣ ትንሽ እንቆይና እንወጣለን ተባብለዋል። እንግዲህ ማለት ነው እንግዲህ እንትና የሚገለው መዳም ተቀብላት። ስለዚህ አሁንስ ተስማማሽ? አዎ ተስማምቻለሁ። ግን ሴሽ የተፈራሽ የፈራሽ መስላስ ስትላትም፣ አዎ ፈርቻለሁ ትላለች። ምንድን ነው ከፈራሽ፣ አይሰራም እንደው ውስጥ ያነባር ስትላትም፣ ሀይ እንደሱ ማለት አይደለም ከፈራሽ፣ ላስጨት ትችያለች ብዬሽ ነው ስትልም ትናግራታለች። ስለዚህ አሮጊቷ ሳት መጣ ቶሎ ሊሄድ ስትልም፣ በቃ ሂድ በዚህ ሶስት ቀን ውስጥ ስጨት ስትልም ታስጠነቅቃታለች። አቤልም እንግዲህ እናቱን ይጠይቃታል። ከክላሱ እንትን ብሎ ሩቃ መጥፋት ጋር አለበት ወይ ሲልም ሲጠይቃትም፣ ምን ማለት ነው ስትልም ትጠይቀዋለች። አዎ አድርጌዋለሁ፣ እያለችም ትጠይቀዋለች። ና ክሰሰኝ፣ እንዴት ብታስበኝ ነው ወይ ስትል፣ የበሰበን ሁኔታሽ ምንም አላማረኝም እያለ ይጠይቃታል። ልጄ ለካ እንደዚህ ጎብተሃል፣ እኔ እንዳንተ ስራ ፈት አይደለሁም ስትልም ታስጠነቅቀዋለች። እሪችም እዩን፣ የሆነ ነገር ማድረግ አለብን፣ ዝም ብለን መቀመጥ የለብንም እያለች ትጠይቀዋለች። አቤሌት ናለ ያለ ስለው ክላስ ውስጥ ጧት እዚህ ተቀምጠን እያወራን ነበረ እዚህ ጋር እያወራን እያለ ምኝታ ቤት ገባች፣ ከዛም በኋላ አላየኋትም እያለ ይጠይቃታል። አቤልም በጣም ተጨንቋል። እርብቃ ያለችበትን ሳላይ መረጋጋት አልችልም። ግን ተረጋጋት፣ ተረጋግተ ማድረግ ያለብን ነገር እናስብ እያለ ይመካከራሉ፣ ሁሎች ማለት ነው። ዛሬ ካልመጣች ግን እሷን ሳላይ ማደር አልችልም እያለ አቤልም ይናገራል። አቤልም በጧት ተነስቶ ሄዶ እንግዲህ ፖሊስ ማመልከት ሄዷ ማለት ነው የለለተ ጭንቋን ሲላትም፣ እንዴ ባለቤቷ አይደል እንዴት፣ ለምን አይጨነቅም? ስትል እንትን እንደዚህ ነው እንዴ፣ ባለቤት ትዳር መሆን የሚያስጨንቀው ሲልም ይጠይቃል። አንተ ምንድን ነው የእሱ መጨነቅ ብቻ ነው? እንትን ያለህ አንተ አልተጨነቅህም እንዴ እያለ እችም ትጠይቀዋለች። እና አቤልም መጣ፣ አመልክቶ መጣ እና ምንድን ነው ስትልም፣ ምንም ነገር የለም አዲስ ነገር ካለ እናሳውቀሃለን ነው የሚሉት ሲልም ይነግራችሁን ርብቃየት ምሽ ያለችም ለማንኛውም ለማረጋጋት እንሞክር ተባብለውም እንግዲህ ሁሎችም ለመረጋጋት ይሞክራሉ። ሪችም እንግዲህ ብቻውን ብትሆን ኮ አያስጨንቀኝም ነበረ ስትልም እንግዲህ ምን ማለት ነው። ከማንጋን ሄደችው ሪች ሳትዋሽ ነገሪ ሲልም እንግዲህ አቤል ይጠይቃታል። አማንም አጋም አደላችም ስትለው አይ አሁን እኮ ብቻውን ብትሆን አያሳስበኝም አልሽኮ ተናገሪ ሲላትም እንግዲህ አይ እርጉዝ ነሽ ስትል ተናግራለች ማለት ነው። እና መሱ በዚህ ጋር ምን ብሎ ደንግጧል ማለት ነው። እና ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበር። ቀጣይ ቪዲዮ እስከምናመጣላችሁ መልካም ጊዜ። ግን እኔ እንደ እኔ ሀሳብ ማለት ነው ርብቃን ያገተቻት ማሚቴ የተመስለ ያለች፣ እስኪ እናንተ ኮሜንት ላይ ሀሳባችሁን አስቀምጡ።